እኛ ሴቶች መቋቋም የማንችላቸው ነገሮች። አዎን ሴት ልጅ እነዚህን ነገሮች ካየችብህ በፍቅርህ ተሸንፋ ቀሪ ዘመኗን በሙሉ ስትወድህ፣ ስታከብርህ ትኖራለች። እነዚህ እኛ ሴቶች በፍጹም በፍጹም መቋቋም የማንችላቸው ደካማ ጎኖቻችን ናቸው። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየህ የእኛን የሴቶች ከባድ ሚስጥር እነግርሃለሁ። አደራ ታዲያ በእኛ መሀል ይቅርሽ። ሚስጥሩን ለመስማት ካንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም፣ እንዴት ናችሁልኝ? እኔ ናፍዳር ነኝ። ዛሬም በአዲስ በቆንጆ ቪዲዮ ተመልሼ እመጥቻለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ብዙ ሚስጥሮች ስለኛ ስለሴቶች ሴቶች ትሰማላችሁ። የኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ሁላችሁንም ውድድ ነው የማደርጋችሁ እና ደግሞ ወዶቼ ቪፒ እና ብርታችሁ ይልኝ። ከመጀመራችን በፊት ቪዲዮ ሌሎች ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት። አመሰግናለሁ። ወደ ዋናው ነጥብ ስንገባ የመጀመሪያው ነገር ሴት ልጅ እንደ ደካማ ጎኗ የሚታየው በጣም የምትፈልገው በቃ መቋቋም የማትችለው ነገር ምንድነው? ኢሞሽናል ሴፍቲ ነው ወይም ደግሞ የስሜት ደህንነት ማለት ነው። ከአንተ ጋር ስትሆን ይሄ ኢሞሽናል ሴፍቲ እንዲሰማት ማድረግ ከቻልክ ሁሉ ነገር አለቀ ማለት ነው። የምሬን ነው ምላችሁ፣ ይሄ ቀላል ነገር አይደለም። በቃ ይህን እንዴት ብዬ ልንገራችሁ በጣም ዲፕ የሆነ ነገር ነው። ጥልቅ የሆነ ስሜት ማለት ነው። ከአንተ ጋር በምትሆንበት ጊዜ ሰላም እንደሆነች የሚሰማት ከሆነ ምንም ነገር የማይነካት፣ ምንም ነገር የማያጋጥማት መስሎ እንዲሰማት አደረግካት ማለት ከአንተ ወዴትም አትሄድም። በቃ ስትወድህ ስታፈቅርህ ትኖራለች። ይህን ስል ምን ትዝ አለኝ፣ በቅርቡ አሁን ኤቢኤስ ላይ ይመስለኛል ባለትዳሮቹ ፕሮግራም ላይ የቀረቡ የአርባ ምናምን ዓመት ትዳር ያላቸው ባለትዳሮች ቀርበው ነበር። እና በጣም ነበር ያስገረመኝ አገላለጻቸው። ምናልባት እናንተ ማየታችሁት ሊሆን ይችላል ቲክቶክ ላይ ብዙዎች እያደረጉት ነበር እና አንተ ካለ ሞትም የሚነካኝ አይመስለኝም። በቃ አንተ ካለ ሞት እንኳን ሞት እንኳን የሚነካኝ አይመስለኝም። የዛን ያህል ሴፍቲ መሰማት አስቧችኋል። ገለጻቸው እራሱ በጣም ነበር ደስ የሚለው፣ እና በቃ እሱ ካለ ምንም መሆን አይመስለኝም። በቃ እሱ ካለ ሰላም እንደሆን ይሰማኛል። እሱ ካለ ምንም ነገር በቃ የሚነካኝ አይመስለኝም ሞት እንኳን ብለዋል። እና እንደዚህ አይነት ሴፍ የመሆን ስሜት አስቡት ቀላል አይደለም። ለሰው ልጅ እንደዚህ አይነት ምቾት መስጠት፣ ለሰው ልጅ እንደዚህ አይነት ሰላም እንዲሰማው ማድረግ፣ ግን ከወደድክ የምትወዳት ሴት ከሆነች እንግዲህ እንደዚህ እንዲሰማት ማድረግ የማትቋቋመው ነገር ነው። ከአንተ ወዴትም እንዳትሄድ ያደርጋታል። እንግዲህ ምሳሌው በደንብ አድርጎ ጥሩ አድርጎ ይገልጽልናል። ሞት ሁሉንም ሰው የማይቀር ነገር ነው አለ። ይሄ ጠፍቷቸው አይደለም እኮ፣ ግን በቃ የእሱ መኖር ያን ያህል ሞት እንኳን በእነሱ ላይ አቅም እንደሌለው እንዲሰማቸው አድርጓል። እንደሚጠብቃቸው እንደሚንከባከባቸው ነው የሚያስቡት። እሱ ካለ ምንም እንደማይገጥማቸው ማለት ነው እና በዚህ እድሜ በዚህ ደረጃ መዋደድ በዚህ ደረጃ ፍቅርን መገላለጽን ማየት የራሱ በጣም አስደስቶኛል። ካላያችሁት እንድታዩት ሪኮመንድ አደርጋችኋል። ሁለተኛ የእኛ የሴቶች ደካማ ጎን ምንድነው? መታየትና መሰማት። ይህንን መቋቋም አንችልም። እንዳየሃት እንደሰማሃት ፊል ካደረገች ትኩረት እንደሰጠሃት ማለት ነው። በሌላ ቋንቋ ትኩረት እንደሰጠሃት ከተሰማት በቃ ይህን መቋቋም አትችልም። በቃ ዛሬ አምሮብሻል፣ ዛሬ የለበሽው፣ ዛሬ አነጋገርሽ እንዴት ነው፣ ደስ ይላል ምናምን በቃ አላ አደለም። እያንዳንዱ የምታደርጋቸውን ነገሮች አይተክ፣ ትኩረት እንደሰጠሃት በቃ ምን ሆነሻል፣ አነጋገርሽ ተቀይሯል፣ ድምፅሽ ተቀይሯል፣ ምን ተፈጥሯል፣ በሰላም ነው እያልክ እያንዳንዷን ነገር የምትረዳትና የምትሰማት የምታዳምጣት ከሆነ ከአንተ ወዴትም አትሄድም። ይህን መቋቋም በቃ ይህን ስሜት ከተሰማን ቦታ ላይ እግራችንን መከልከል አንችልም። በቃ ምንም ሳናቅ እግራችን ወስዶ ነው እዛ ቦታ ላይ የሚያደርገን። አንተ ጋር የሚያነቃት ማለት ነው እንዳየሃት እንደሰማሃት አንደርስታንድ እንዳረካት ትኩረት እንደሰጠሃት ከተሰማት ሴት ልጅ ከአንተ ጋር ከመምጣት የሚያቆማት ምንም አይነት ኃይል አይኖርም። እነዚህ እንምላችሁ እነዚህ በጣም ደካማ ጎኖቻችን ናቸው። ከባድ ሚስጥር እያወጣሁ ነው፣ ግን ችግር የለውም። ለስኬታማ የፍቅር ግንኙነት ስለሆነ ሴቶች አይቀየም ሶስተኛ ሴት ልጅ የማትቋቋመው ነገር በራስ ላይ ያለህ እምነት ወይም ደግሞ ኮንፊደንስ የምንለው ማለት ነው። በቃ በራሱ የሚተማመን ኩሩ የሆነ ወንድ፣ ብዙ ጊዜ ሴቶች ኩሩ የሆነ ወንድ በቃ አለ አይደል ቆፍጠን ያለ ወንድ እንወዳለን ሲሉ ሰምታችሁ ሊሆን ይችላል። በቃ ይህንን ስሜት መቋቋም አንችልም። በራሱ እምነት ያለው ሰው ራሱን የሚወድ ራሱን የሚያከብር የሚጎርር ማለት ደግሞ አይደለም ይሄ ጥሩ ባልሆነ መልኩ ማለት ነው። ያ ሳይሆን በቃ እኩል የሆነ ራሱን የሚያውቅ ራሱን የሚወድ ለራሱ ትክክለኛ የሚገባውን ቦታ የሚሰጥ ወንድ በቃ ያሸንፈናል፣ እንድንተማመንበትም ያደርገናል። አፍተር ኦል እኮ ወንድ ልጅ መሪ ነው አይደለ? እንደ መሪ ደግሞ አምነ ነው ልንጓዝ ነው አደለ? ያንን እምነት እንድንሰጥ የሚያደርገን ነገር ይሄ ኮንፊደንስ ነው እንደዚህ። ይሄ ኮንፊደንስ ያለው ሰው ስናይ፣ በቃ እንሸነፋለን፣ መቋቋም አንችልም። ስለዚህ ይሄ በጣም ትልቅ ትልቅ ፓወር ነው ኮንፊደንስ ትልቅ ፓወር ነው። እንድትተማመንብ፣ እንድታምነህ፣ አንተ ላይ ዲፔንድ እንድትሆን በቃ አንተ ላይ እምነት እንዲያድርባት የሚያደርግ ትልቅ ፓወር ነው። አራተኛው ሳቅ ጨዋታ ነው። ያው እንግዲህ ሳቅ ጨዋታ የማይወዳለህ እኛ ሴቶች ደግሞ መሳቅ መጫወት፣ በተለይ ደግሞ ከምንወደው ሰው ጋር በጣም የምንፈልገው ነገር ነው። ሰው ላይፍን በጣም ሲሪየስ የምታይ አይነት ሰው መሆን የለብህም። አላማ ያስፈልጋል፣ ስራ መስራት አለብህ፣ ገንዘብ ያስፈልጋል፣ ብዙ ነገር ግን በጣም ሲሪየስ የሆነ ነገር መሆን የለበትም። ሁሌ የምታወሩት እና አብራችሁ ውስጥ የምታሳልፉት ፍቅርን ፍቅር የሚያደርገውም ሳቅ ጨዋታው ነው እኮ አይደለ ማውራቱ መግባባቱ እንዳለ ሆኖ መሳቅ መጫወት መዝናናት ደግሞ በጣም ወሳኝ ነገር ነው። ሴት ልጅ ደግሞ ትፈልጓለች። በቃ ይሄንን ይሄ ካሳቃት፣ ብዙ አማርኛ ፊልሞች ላይ አይታችሁ ከሆነ በቃ ሲያስቃት ነው አይደለም የምናየው፣ እኛም የምንስቀው በዛ አጋጣሚ ነው አይደለም። ፊልሙ ላይ ማለት ነው። ሰው በቃ የሚያስቅ ወንድ ቶሎ በፍቅር ማሸነፍ ይችላል። ምክንያቱም ሴቶች ሁላችሁም ሰዎች በምንስቅበት ሰዓት ላይ ኢንዶርፊን የሚባል ኬሚካል ያመነጫል ሰውነታችን እና ይሄ ኬሚካል ምንድን ነው? ስትሬስን፣ የመጨናነቅን ነገር በሰውነታችን ውስጥ ያለውን የሚያስወጣ ኬሚካል ነው። ሰው ጭንቀታችን ይቀለናል፣ ሰውነታችን ፈታ ይላል፣ ስንስቅ ስንጫወት ማለት ነው። ራሳችሁን እስኪ ተመልከቱ፣ ስትስቁ ምን አይነት ኢነርጂ እንደሚኖራችሁ እንዴት ደስ እንደሚላችሁ ሰውነታችሁ። ያስጨነቃችሁ ነገር ሊኖር ይችላል እኮ አይደለ? ያንን ሁሉ ነገር እርግፍ አድርጎ ረስቶ ፈታ ይላል ሰው። ይሄ ስሜት ደግሞ የሚረሳ ይሄ ስሜት ደግሞ እንዲሁ የሚተው አይደለም፣ ሰው ወደ አንተ መልሶ መላልሶ የሚያመጣና በፍቅር እንድትወርቅ እንድትሸ ነፍ የሚያደርግ ነገር ነው። ናፊ ቀልድ ጨዋታ አዋቂ መሆን አለብኝ የግድ ካልከኝ፣ ቀልደኛ መሆን ላይኖርብህ ይችላል፣ ግን እሷን ማሳቅ ግዴታ ነው። ሌላ ሰው ይሳቅ አይሳቅ አያገባንም። ለእኛ ላያስቅን ይችላል ቀልዱ ምኑ፣ ለእሷ ግን ማሳቅ አለበት። እሷን የሚያስቁ ነገሮችን መፍጠር ግዴታ ነው። በቃ እራሳችሁ ሁለታችሁ የምትግባቡበት ነገር ሊሆን ይችላል። ሌላ ሰው ጋር ሲወጣ ላያስቅ ይችላል፣ ግን እሷን ማሳቅ ጨዋታ መፍጠር የግድህ ነው። አዝናለሁ ምንም ማድረግ አይቻልም። ይህ ደግሞ አይከብዳችሁም። ለብዙዎቻችሁ ፍቅር ውስጥ ስትሆኑ የምትወዱት ሰው ምን እንደሚያስቀው፣ ምን እንደሚያዝናናው፣ ምን እንደሚወድ፣ ምን እንደማይወድ ስለምታውቁት ቀላል ነው የሚሆንላችሁ። አስቃት። በመጨረሻም ሴት ልጅ በፍጹም የማትቋቋመው የኛ የሴቶች ደካማ ጎን ምንድነው? ፕሮቴክት የምታደርጋት ከሆነ ወይም ስትጠብቃት ማለት ነው በቃ ይሄ ተፈጥሯችንም ነው። የኛ የሴቶች ደካማ ጎን እናንተ ጋር እንደ ጥንካሬ እንደ ብርታት ሆኖ አለ። የእናንተ ደካማ ጎን ደግሞ እኛ ጋር እንደ ጥንካሬ ሆኖ አለ። ሶሱን ጋፕ እየሞላን ነው አለ አብረን የምንሆነው። ስለዚህ እኛ ሴቶች ፕሮጀክት መደረግ መጠበቅን እንፈልጋለን። በቃ ሰላም እንዲሰማን፣ ደህና መሆን እንዲሰማን፣ ደህና መሆናችን የሚያሳስበው የሚያስጨንቀው ሰው መኖሩን እንፈልገዋለን። በቃ የሆነ ሰው ስለ እኛ ደህንነት እንዲጨነቅ እንዲያስብ እንፈልጋለን። የሆነ ነገር ብንሆን የሆነ ሰው እንደሚደርስልን ማወቅ እንፈልጋለን ብና ብናዝን ልክ እንደኛ የሚያዝን ሰው እንዳለ ማወቅ እንፈልጋለን። ብንደሰት ልክ እንደኛ የሚደሰትልን ሰው መኖሩ ማወቅ እንፈልጋለን። ስለዚህ ፕሮቴክት የምታደርጋት ከሆነ በነገራችን ላይ እዚህ ጋር እንድን ማስቀመጥ የምፈልገው ነገር ፕሮቴክት ማድረግ ወይም ደግሞ መጠበቅና መቆጣጠር ሁለት በጣም የተለያዩ ነገሮች ናቸው። መቆጣጠር በኔጌቲቭ ነው። በቃ ደና መሆኗ ሳይሆን የሚያሳስብህ ገብታ እንዴት አልደወለችልኝም? ከማንጋ ሆና ነው? ለምንድነው እንደዚህ ያላደረገችው? በቃ ቁጥጥር፣ በቃ በቃ ቱማች ይሆናል ማለት ነው። ከማሰብ ሳይሆን በቃ ይሄ እንደ ልማድ ሆኖብክ ነው። የመቆጣጠር ልማድ ማለት ነው። ፕሮቴክት ማድረግን ኦንሊ ቲንግ የሚያሳስብህ ደና ናት፣ ደና አይደለች ሰዎች ይሞክታል በማሁነት ሁሉ ነገር ሰላም ነው። አንተም ሰላም ይሰማሃል። ይሄ መቆጣጠር ግን ለምን አልደወልችልኝም ነው በቃ ለምን አላስታወሰችም ለምን አልደወልችልኝም ነው እንጂ ደናናት ደና አይደለችም የሚለው አይደለም። ሰው ጋር ለይታችሁ ማየት ያስፈልጋል። ወደዛኛው እንዳትሄዱ ማለት ነው። ኮንትሮሊንግ ብሄር እንዳይመጣባችሁ ማለት ነው በጊዜ ሂደት። ስለዚህ እነዚህ ወደ አምስት የሚጠጉ የእኛን የሴቶች ደካማ ጎኖች ነገርኳችሁ? ተጠቀሙባቸው በደንብ አድርጋችሁ ማለት ነው። እማንቋቋማቸው መታገስ የሚያቅተን ነገሮች ናቸው። ሰው እነዚህን ነገሮች እነዚህን ክፍተቶች መምላት ከቻልክ የወደድካትን ሴት በፍቅር ጠብ ማድረግ ትችላለን። የዛሬው ቪዲዮ ይህን ይመስል ነበር። በጣም ከባድ ሚስጥር ነው የነገርኳቸው። እንደሚጠቅማችሁ መቶ ፐርሰንት አልጠራጠርም። እዚህ ድረስ መታችሁ ዋውናፊ አንደኛ ነው እናመሰግናለን እያላችሁ ላይክ ማድረግ ረስታችሁ ልትወጡ ስትሉ ተይዛችኋል። ሁላችሁም ቪዲዮን ላይክ አድርጉት። ይጠቅመዋል፣ እንደው ቢሰማው ለምትሉት ለወንድማችሁ፣ ለጓደኛችሁ፣ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ፣ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለውን በመንካት ቤተሰባችንን ተቀላቀሉ። ውድድ አደረጋችኋለን። ቻው።